የወቅቱ የሩዋንዳ ፕሬዝዳንት ፖል ካጋሜ እንደ አውሮፓውያን አቆጣጠር በ1994 ከተከሰተው የሰው ልጆች እልቂት ሀገሪቱን በመታደግ ባሳዩት የለውጥ አመራር ብዙ እውቅናን አግኝተዋል። ይህም ዘር አጥፊዎች በበዙበት አፍሪካ አህጉር ውስጥ ዘር ማጥፋትን ያስቆመ መሪ እንዲሆን አስችሎታል። ካጋሜ ከስደተኝነት አንስቶ ከአፍሪካ ከፍተኛ ተጽዕኖ ፈጣሪ መሪዎች አንዱ እስከመሆን ድረስ ጽናት፣ ቁርጠኛ ነትና ራዕይ ያለው ጠንካራ መሪ ነው። የእርሳቸው መሪነት ሩዋንዳ በታሪኳ ውስጥ ካለው እጅግ አስከፊ ምዕራፎች እንድትወጣ ረድቷታል። ይህ ብቻም ሳይሆን ሀገሪቱን በአፍሪካ በእድገትና በመረጋጋት ሞዴል እንድትሆን አስችሏታል። ዛሬ ላይ ካጋሜ በኢኮኖሚ በልማት፣ በፖለቲካ መረጋጋትና በማህበራዊ ለውጥን በማስፋፋት በዓለም አቀፍ መድረክ ላይ አንኳር ሰው በመሆን ይታወቃል። በዛሬው ፕሮግራማችን በሩዋንዳ አስደናቂ መሻሻል ውስጥ ቁልፍ ሰው ከመሆን ጀምሮ እስከ ዛሬ ለውጦች ድረስ የፖል ካጋሜን ጉዞ በጥልቀት እንመረምራለን። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። ፖል ካጋሜ እንደ አውሮፕያን አቆጣጠር ጥቅምት 23 ቀን በ1957 በደቡባዊ ሩዋንዳ ክፍል ታምቡዬ በሚባል አካባቢ ከቱትሲ ቤተሰብ ተወለደ። ነገር ግን ከተወለደ ከሶስት ዓመታት በኋላ በ1960 ቤተሰቦቹ በጎሳ ግጭት ምክንያት በቱትሲዎች ላይ በደረሰባቸው ማስፈራሪያ ለደህንነታቸው በመፍራት የካጋሜ ቤተሰቦች በሺዎች ከሚቆጠሩ ሌሎች ቱትሲዎች ጋር በመሆን ሩዋንዳን ጥለው በኡጋንዳ ጥገኝነት ጠየቁ። በዚህም ካጋሜ ገና በልጅነት ሕይወቱ በፖለቲካ አለመረጋጋት ምክንያት የስደት ሕይወትን እንዲቀምስ ተገዷል። በኡጋንዳ ስደተኛ ሆኖ ያደገው ካጋሚ የስደትን አስከፊ እውነታዎች ተጋፍጧል። በኡጋንዳ የሚኖሩ ሩዋንዳውያን ስደተኞች የትምህርትና የመሰረታዊ መብቶች ተደራሽነት የተገደበ ቢሆንም ስኬታማ ለመሆን ቆርጦ የተነሳው ካጋሜ የመጀመሪያ ደረጃ ትምህርቱን በኡጋንዳ ተምሯል። በኋላም እንደነ ዮሪሞስ ሙሴቬኒ የመሰሉ መሪዎችን ያስተማራውን ንታሬ ትምህርት ቤትን ተቀላቅሎ ሁለተኛ ደረጃ ትምህርቱን ተምሯል። ነገር ግን አሁንም በስደተኞች በሚደርሰው አድሎ እና ፈተናዎች ምክንያት ካጋሜ መደበኛ ትምህርቱን ለመጨረስ ከፍተኛ ፈተናን አስተናግዶ ነበር። እነዚህ ችግሮች ቢያጋጥሙትም በስደት ሩዋንዳውያን በሚያደርጉት ትግል ውስጥ በጥልቀት በመሳተፍ ለወታደራዊና በፖለቲካዊ ስትራቴጂ ከፍተኛ ፍላጎት የነበረው በመሆኑ እንደ አውሮፓያን አቆጣጠር በ1970 ዎቹ መገባደጃ ላይ የወቅቱን የኡጋንዳ ፕሬዝዳንት ኤዲ አሚኒን ከስልጣን ለማውረድ የሞከረውን በዮሬ ሙሴቬኒ የሚመራውን አማጺ ቡድን ግንባር ለብሔራዊ መዳንን ተቀላቀለ። ሙሴቬኒ በኋላም ናሽናል ሬዚስታንስ ጦር ወይም ኤንአርኤን ሲመሰርቱ ካጋሜ ንቁ አባል በመሆን በኡጋንዳ የቡሽ ጦርነት ውስጥ ወሳኝ ሚናን ተጫውቷል ይህም በ1986 ሞሴቬኒ ወደ ስልጣን እንዲወጣ አድርጎታል። ካጋሜ በናሽናል ሬዚስታንስ ጦር ውስጥ ያሳለፈው ጊዜ ሰፊ ወታደራዊ ስልጠናና የስለላ ልምድንና የአመራር ክህሎትን እንደሰጠው ይነገራል። በዚህ ወቅት ካጋሜ በፎርት ሌቨን ዎርዝ ካንሳስ በሚገኘው የአሜሪካ ጦር አዛዥና ጄኔራል ስታፍ ኮሌጅ ለወታደራዊ ስልጠና ወደ ዩናይትድ ስቴትስ ተጉዟል። እነዚህ ገጠመኞች ለሩዋንዳ ያለውን ራዕይ ቀርጸው ለወደፊት የሩዋንዳ አርበኞች ግንባር ወይም አርፒኤፍ መሪ በመሆን ለሚጫወተው ሚና እንደ መሸጋገሪያ እንደተጠቀማቸው ይነገራል። ፖል ካጋሜ በሩዋንዳ የእርስ በርስ ጦርነት ማለትም ከ1990 እስከ 1994 የሩዋንዳ አርበኞች ግንባር መሪ በመሆን ቁልፍ ሚናን ተጫውቷል። ጦርነቱ የተጀመረው በጥቅምት 1990 ሲሆን በአብዛኛው የቱትሲ ስደተኞችን ያቀፈው አርፒኤፍ ከኡጋንዳ በሩዋንዳ ሁቱ ከሚመራው መንግስት ላይ የትጥቅ ትግል ሲጀምር፣ በወቅቱ ካጋሜ አሜሪካ ውስጥ ወታደራዊ ስልጠና እየወሰደ ነበር። ነገር ግን አርፒኤፍ ወደኋላ ማፈግፈጉን ተከትሎ ካጋሜ ጦሩን ለመምራት በፍጥነት ከአሜሪካ ወደ አገራቸው ተመለሱ። በሰዓቱ በካጋሜ አመራር ሰጭነት አርፒኤፍ ጠንካራ ተቃውሞ ቢገጥመውም ቀስ በቀስ ገዢ ቦታዎችን ለመቆጣጠር ተመራጩንና አደገኛውን የሽምቅ ውጊያ ስልትን በስፋት ተጠቅሟል። በዚህ ጦርነት መሀልም ታዲያ ማለትም በ1994 የሩዋንዳ የዘር ማጥፋት ተጀመረ። ሩዋንዳ የዘር ማጥፋት የተጀመረበት እውነተኛ መንስኤ የብዙ ሽኩቻዎች ጥምረት ቢሆንም ከነዚህ ውስጥ ዋነኞቹ ምክንያቶች ግን የሚከተሉት ነበሩ። የመጀመሪያው የቅኝ ግዛት ክፍፍልና አገዛዝ ሲሆን፣ ቤልጅየም ሩዋንዳን በቅኝ ግዛት በገዛችበት ጊዜ ቅኝ ገዥዎች ከሁቱዎች ይልቅ አናሳ የሆኑትን ቱትሲዎችን በመደገፍ ከፍተኛ ቅሬታ ፈጥረው ነበር። ሌላኛው ምክንያት ደግሞ የሁቱ መሪዎች የጥላቻ ንግግርን በማሰራጨት ቱትሲዎችን እንደ ጠላት በመሳልና እንዲጠፉ ጥሪ ማቅረባቸው ነበር። ሌላኛው ገፊ ምክንያት ደግሞ የፖለቲካ ኃይል ትግል ሲሆን እንደ አውሮፓያን አቆጣጠር ከ1990 እስከ 1994 የሩዋንዳ የእርስ በርስ ጦርነት ማለትም ካጋሜ ይመራው የነበረው ቱትሲ የአርፒኤፍ ኃይሎችና በሁቱ የሚመራው መንግስት የፈጠሩት ውጥረት ነበር። ሌላኛው ተጨማሪ ምክንያት ሆኖ የምናገኘው ደግሞ የዓለም አቀፉ ማህበረሰብ ውድቀት ሲሆን የተባበሩት መንግስታትና የዓለም ኃያላን ጣልቃ ገብተው ጭፍጨፋውን ሊያስቆሙ አለመቻላቸው የዘር ጭፍጨፋው ለመቶ ቀናት እንዲቀጥል በመፍቀድ ከ800 ሺህ በላይ ቱትሲዎችና ለዘብተኛ ሁቶዎች ተገድለዋል። ዓለም ትኩረቱን ነፍጎት የነበረ ቢሆንም ካጋሜ እና አርፒኤፍ ግን ከፍተኛ ጥቃትን ከፍተው የሩዋንዳን ዋና ከተማ ኪጋሊን በ1994 በመቆጣጠር የዘር ማጥፋትና የእርስ በርስ ጦርነትን በብቃት አቆሙ። በሐምሌ 1994 የሩዋንዳ አርበኞች ግንባር ወይም አርፒኤፍ ኪጋሊን ከያዘ በኋላ ፖል ካጋሜ ወዲያውኑ የሩዋንዳ መሪ አልሆነም። ሁቱ የሚመራውን መንግስት አስወግዶ የዘር ማጥፋት ዘመቻውን ካቆመ በኋላ አርፒኤፍ አዲስ መንግስት አቋቋመ። ይሁን እንጂ ካጋሚ መጀመሪያ ላይ ምክትል ፕሬዝዳንትና የመከላከያ ሚኒስተር ሆነው ሲያገለግሉ የሁቱ ፖለቲከኛ ፓስተር ቢዚሙንጎ የብሔራዊ አንድነት ለማበረታታት ፕሬዝዳንት ሆነው ተሹመው ነበር። ነገር ግን ካጋሚ እውነተኛ ስልጣኑን ከመጋረጃው ጀርባ በመያዝ መሪ ሆኖ ቆይቷል። እንደ አውሮፓያን አቆጣጠር በሁለት ሺህ ዲዚሚንጎ በፖለቲካዊ አለመግባባቶች ምክንያት ስልጣናቸውን መልቀቃቸውን ተከትሎ ያኔ ካጋሚ በይፋ የሩዋንዳ ፕሬዝዳንት መሆን ቻለ። የፕሬዝዳንትነት በትረ ስልጣኑን ከጨበጡ በኋላ የፖል ካጋሜ አመራር ሩዋንዳ በጦርነት ከታመሰች ሀገር ወደ አፍሪካ በፍጥነት በማደግ ላይ ካሉ ሀገራት አንዷ እንድትሆን አስችሏታል። የእሱ አስተዳደር በኢኮኖሚ ልማት በመሰረተ ልማት በቴክኖሎጂና ለንግድ ተስማሚ ፖሊሲዎችን በማውጣት የውጭ ኢንቨስትመንቶችን በመሳብ ላይ ያተኮረም ነበር። በርሳቸው መሪነት ሩዋንዳ በሙስና ላይ ዜሮ መቻቻል ፖሊሲን ተቀብላ የተሻለ የትምህርትና የጤና አጠባበቅ ፖሊሲን ተግብራለች። ኪጋሊ ንጹህና ዘመናዊ ከተማ እንድትሆንም ማድረግ ችለዋል። ካጋሜ ለሴቶች ማብቃት ቅድሚያ በመስጠት ሩዋንዳን በሴቶች የፖለቲካ ውክልና ውስጥ ከዓለም ቀዳሚ ሀገሮች አንዷ አድርገዋታል። ካጋሜ ከጎረቤት ሀገራት ጋር ጠንካራ ግንኙነትን በመፍጠር በመላው አፍሪካ በሚደረጉ የሰላም ማስከበር ተልእኮዎች ውስጥ ንቁ ሚናን በመጫወት ሩዋንዳ በአህጉሪቱ ላይ ያላትን ተጽዕኖ አሳድጓል። መንግስታቸው ከምዕራባውያን ሀያላን አገሮች ጋርም ጠንካራ ግንኙነትን በመመስረት እርዳታን፣ ኢንቨስትመንትንና የልማት አጋሮችን በስፋት እየሳበ ይገኛል። ይሁን እንጂ የካጋሜ የውጭ ጉዳይ ፖሊሲ ውዝግብም ገጥሞታል። በተለይም ሩዋንዳ በዲሞክራቲክ ሪፐብሊክ ኮንጎ አማጺ ቡድኖችን ትደግፋለች በሚል ጉዳይ ላይ ከአንዳንድ የአፍሪካ ሀገራት ጋር ያላትን ግንኙነት አበላሽቷል። እነዚህ ፈተናዎች ቢኖሩም የካጋሚ አመራር የሩዋንዳን ስም በአፍሪካም ሆነ በዓለም አቀፍ ደረጃ አገሪቱን በአፍሪካ የእድገትና የአስተዳደር ሞዴል አድርጓታል። የፖል ካጋሜ ትሩፋት የሚገለጸው ሩዋንዳ በዘር ማጥፋት ወድማ ከነበረች ሀገር ወደ መረጋጋት በኢኮኖሚ እያደገችና በአፍሪካ ጥሩ አስተዳደር ካላቸው ሀገራት ተርታ ባደረገው አስደናቂ ለውጥ ነው። ሩዋንዳ ዘረኝነትን ለመከላከልና አንድነትን ለማጎልበት በተለይም ከ1994 የዘር ማጥፋት ወንጀል በኋላ በርካታ ጠቃሚ ህጎችና ፖሊሲዎችን ተግባራዊ አድርጋለች። የሩዋንዳ ህገ መንግስትም በዘር ወይም በሃይማኖት ላይ የተመሠረተ መድሎን በግልጽ ይከለክላል። ይህም የዜጎችን እኩል እኩልነት የሚያረጋግጥ ነው። የፀረ ዘር ማጥፋት ህጎች የጥላቻ ንግግርን፣ የዘር ማጥፋትና የሀገር ክህደትን ወንጀል አድርገው በግልጽ ደንግገዋል። ከዘር ማጥፋቱ በኋላ የተቋቋመው የጋቻቻ ፍርድ ቤት ስርዓት በማህበረሰቡ የሚመራ ፍትህና እርቅ እንዲኖር ይቅርታንና አንድነትን እንዲያጠናክር አስቀጥለውታል። በተጨማሪም መንግስት በጎሳ መከፋፈል ላይ የጋራ የሆነ የሩዋንዳ ማንነት ላይ በማተኮር በይፋዊ ሰነዶች ላይ መታወቂያን ጨምሮ የጎሳ መለያየትን በግልጽ ከልክሏል። የብሔራዊ አንድነት እርቅ ኮሚሽን ወይም ኤንዩአርሲ እየተባለ የሚጠራው በተለያዩ ቡድኖች መካከል ውይይትና መግባባትን ለመፍጠር ይሰራል መደማመጥን እና መከባበርን የሚያበረታታል። እነዚህ እርምጃዎች አንድ ላይ ሆነው የዘር እና የጎሳ መድሎን በንቃት በመከላከል ማህበራዊ ፈውስና ማህበራዊ ትስስር እንዲኖር አስተዋጽኦ ያደርጋሉ። ሩዋንዳ በዘር ማጥፋት ከተበታተነች ሀገር ወደ አፍሪካ ፈጣን ኢኮኖሚ እያስመዘገበች ያለች ሀገር በእርስ በርስ ጦርነት ውስጥ ከነበረው ሚና ጀምሮ የሩዋንዳን የወደፊት እጣ ፈንታ እስከ መቅረጽ ድረስ የካጋሜ ተጽዕኖ የሚካድ አይደለም። ዛሬ ላይ ሩዋንዳ ለአንድነት፣ ለኢኮኖሚያዊ ልማትና ተራማጅ የውጭ ፖሊሲዎች ቁርጠኝነት ሩዋንዳን የተስፋና የጽናት ብርሃን እንድትሆን አድርጓታል። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ እያልን ለዛሬ አበቃን። ሰላም።